አፍሪካ ጥንታዊና የበለጸገ ብዛ ባህል ያለባት አህጉር ናት። ቱባ የሆኑ የአህጉሪቱን ባህሎች መነሻ አድርገው በርካታ የጥበብ ስራዎች በጥበበኛ ልጆቿ ተሰርተዋል። ከኢትዮጵያ በቀር በአህጉሪቱ የአውሮፓውያን የቅኝ ግዛት ወረራ የባህል መበረዝንና መጥፋትን ቢያስከትልም አህጉሪቱ በፓን አፍሪካኒዝም ንቅናቄ ወደ ቀደመ ማንነቷ እየተመለሰች ነው። አፍሪካውያን የሚገለጹበት በአርታቸው ነው። የአፍሪካውያን ከለር የተለየ አለ። የአፍሪካ ሙዚቃ አለ። ውዝዋዜ አለ። እነዚህም ሁሉ አፍሪካውያን ይገልጻል። ያው ሰርክስ ሞር የኛ የኪነ ጥበቡ ከአገር ውስጥ ይልቅ በአህጉርና በዓለም አቀፍ ደረጃ ላይ በጣም ታዋቂ ነው። ስለዚህ እ እንደ ሀገር አልፈን እንደ አህጉር ወክለን አሁን ላይ አለማችን ላይ ስለ አፍሪካ እዚህ ጥበብ ላይ ሰርከስ ጥበብ ላይ ሲያስቡ ኢትዮጵያን ነው የሚመርጡትና ሰው የእኛ በዚህ ጥበብ የአፍሪካ ገጽታንን ብል ማጋነን አይሆንም። ምክንያቱም ከትልቆቹ ሰርከሶስ ጀምሮ እስከ ፌስቲቫሎች ላይ የአፍሪካ ሰርከስ የሚፈለግ ከሆነ ቀጥታ ሁሉም ሰው የሚመጣው ኢትዮጵያ ላይ ነውና ሰው የእኛ ውክልና እንደ ዘርፍ ከሀገርም አልፎ የአፍሪካ ነው። እንዳለመታደል ሆኖ ቅኝ ተገዝታ ለረጅም ጊዜ የቆየች አህጉር በመሆኗ ከኢትዮጵያ በቀር ባህሉም ከዚህ ወረራ አልዳንም። ኪነ ጥበቡ፣ ስነ ጽሑፉ፣ ሙዚቃው፣ ዳንሱ፣ ሌላው ሌላውም ነገር የአፍሪካዊ ዳፋ በከፍተኛ ደረጃ ጎድቶታል። ኢትዮጵያ ከተማቸው ዋና ከተማቸው ናት አዲስ አበባ። ስለዚህ እዚህ አፍሪካ አለች ማለት ነው እና አፍሪካውያን እንዲህ ዛሬ ጅምር ነው እየሰፋ ሲሄድ በርካታ አፍሪካውያን እዚህ ያሉ ወኪሎቻቸውም ከሌላውም ቦታ እየመጡ እንደዚሁ በአፍሪካዊቷ ከተማቸው አዲስ አበባ ላይ የአፍሪካዊ ስነ ጽሑፍ፣ አፍሪካዊ ስዕል፣ አፍሪካዊ ሙዚቃና ዳንኪራ ማቅረብ አለባቸው። ጉዞም ወደዚያ ነው እና ይሳካል ብዬ አስባለሁ። የአፍሪካ ቀን ሲባል እንግዲህ አፍሪካ ትልቁ አንዱ መገለጫው ያለው ሀብት አንዱ ባህል ነው። እንደ አጋጣሚ ደግሞ ዘንድሮ ራሱ በአፍሪካ ህብረት ደረጃ ባህልንና ቅርስን ላይ ትኩረት አድርጎ የሚከበር ባህል ነው። ስነ ጥበብ ህዝብን ለማቀራረብ፣ ሁለንተናዊ ጭብጥን በዜጎች ዘንድ ለማስረጽ መገናኛ ድልድይ ነች። ኢትዮጵያ በዚህ ረገድ ለአህጉሩ ተጠቃሽ ምሳሌ መሆን ትችላለች። የተለያዩ ብሔረሰቦችን ባህልና ጭፈራ እንዲተዋወቅ ሰርታለች። አርት እንግዲህ በሰው ባይምሮ ላይ፣ በመንፈስ ላይ፣ በንግግር ላይ፣ በአካሄድ ላይ፣ በአረማመድ ላይ፣ በአጨፋፈር ላይ ባዘፋፈል ላይ የሚገለጽ ነው። ይህ እንግዲህ ለአፍሪካውያን የመጀመሪያዎች አይደለም። አፍሪካውያን የሚገለጹበት በአርታቸው ነው። የአፍሪካውያን ከለር የተለየ አለ። የአፍሪካን ሙዚቃ አለ፣ ውዝዋዜ አለ። እነዚህ ሁሉ አፍሪካውያን ይገልጻል። እንደሚታወቀው ባህልና ቅርስ እንዲሁም በአጠቃላይ አገር በቀል የሆኑ ሴቶች መገለጫቸው ማስተላለፊያቸው እንዲሁም ደግሞ እሴቱን ለትውልድ የምናስተላልፍበት ብቻ ሳይሆን በልቦናችን የምንቀርጽበት ማንነት አድርገን የምንቀርጸው በአብዛኛውና በዋናነት በኪነ ጥበብ አማካይነት ነው። እንደ አፍሪካ መዲናነታችንም እንደ አፍሪካዊነታችንም ደግሞ ለቅርስ፣ ለባህል፣ ለቋንቋ በጣም ተምሳሌት የሆነች ሀገር ከመሆናችን አንኳያ በዚህ መሰረት ያከበርን ነው ማለት ነው። አፍሪካውያን በባህላቸው እንዲኮሩና የዳበረ ኢኮኖሚ እንዲፈጠር መሰራት የአፍሪካ ቀን መከበር ትልቅ ምክንያት ነው። ሀገራቱ ለባህል ዘርፍ የሚሰጡትን ትኩረት ማሳደጋቸው የአፍሪካ ስነ ጥበብ እንዲነቃቃና ዓለም አቀፍ እይታ እንዲያገኝ የሚያደርግ ነው። ከሲዳ በተገኘ ድጋፍ ከአፍሪካ ህብረት ጋር ፓርትነር በመሆን የሚሰራው ድርጅት ነውና የሚሰራው ፕሮጀክት ነው ኮኔክት ፎር ካልቸር አፍሪካ። እንግዲህ ስሙም እንደሚያሳይህ የአፍሪካን ካልቸር ላይ ፎከስ የሚያደርግ በአፍሪካ ደረጃ የሚሰራ ፕሮጀክት ነው። ዋና ትኩረቱ እንግዲህ የአፍሪካ መንግስታት በተለያየ አጋጣሚ ተሰብስበው ለባህል ዘርፉ ላይ አለን የሚባለው ትልቁ ነገሩ አፍሪካ ባህል ነው አገር በቀል ጥበብ ነው። ብዙ የፈጠራ ሀብት ባለቤት ነው። ግን ደግሞ ያለን ባህል በትክክል አልተጠቀምንበትም። ለሱ ደግሞ ትልቁ ምክንያት ለባህል ዘርፉ የሚሰጠው ትኩረት እና የሚደረገው ድጋፍ አናሳ ነው በሚል መሪዎች ተሰባስበው ወደ 42 መንግስታት ይመስልኛል በ2030 ቢያንስ ከሚበጅቱት አመታዊ በጀት እያንዳንዱ ሀገር አንድ ፐርሰንቱን ቢያንስ ለባህል ዘርፉ እንዲህ በጅት ቃል ኪዳን ተፈራርመዋል። ኢትዮጵያም አንዷ ፈራሚ ነች። የአፍሪካውን ቀን ስናከብር ኮኔክት ፎር ካልቸር አፍሪካ በሚል አርስት ከዚህ በፊት ከሰላም ኢትዮጵያ ጋር በጋራ በመሆን አፍሪካ ውስጥ ያሉ መንግስታት ለአርት የሚሰጡት ቦታ ምን ደረጃ ላይ ነው እና አርት መደገፍ አለበት ሲደገፍስ እንዴት ነው የሚለው በተለይ ኢንቨስት መደረግ አለበት በሚል መንፈስ የተነሳ እንቅስቃሴ ነው። ይህ እንግዲህ በኢትዮጵያ ውስጥ ለአርት ላይ በጀት አልተበጀተም ማለት አይደለም፣ ተበጅቷል። ግን በአግባብ ተጠቅመንበታል ወይ ብለን አልተጠቀምንበትም። ያቺ ያለችው ትንሿን በጀት ውስጥ ሰባ ፐርሰንት ያህል ተጠቅመ፣ ሌላው ተመላሽ ነው የሚሆነው። ይህ መሆን የለበትም። አሁን ደግሞ አንድ ፐርሰንት ስን እንደዚህ በቁጥሯ ትንሽ ትመስላለች፣ ግን በጣም ብዙ ነው። ለሥነ ጥበብ ማህበረሰቡ አስቻይ ሁኔታዎችን ለመፍጠር የመሰረተ ልማት ግንባታዎች መስፋፋት ይኖርባቸዋል። ከያንያንም በየወቅቱ አዳዲስ ፈጠራዎችን ማበርከት ይጠበቅባቸዋል። ይህ ሲሆን ታዲያ የአህጉሪቱ ቱባ የባህል ሀብቶች በስነ ጥበብ መድመቅ ይችላሉ። በጣም የሚገርም ነው እንደው በአዲስ አበባ ውስጥ እንደዚህ አይነት አካባቢ መፈጠር ይችላል ወይ የሚለውን ነገር በአይነ ህሊናችን ስናሰው ፍጹም የማይሆን ነው። በከተማችን ያሉት የቲያትር ቤት አዳራሾች ከአራት የማይበልጡ ናቸው። እነዚህም አራትን በበቂም አልተጠቀምንበትም። አሁን ግን ባለፉት አምስት ስድስት ዓመት እንደዚህ አይነት የሚሰሩ መናፈሻ ቦታዎች፣ ፓርኮች፣ እነዚህ ደግሞ ፕላዛዎች የተሰሩት ለማን ነው? ጥበብ እዚህ ውስጥ ካልተረጨበት ምንም ዋጋ የለውም። ዝም ብሎ ዝም በሚውልበት ነው የሚሆነው እና አርት ይሄንን ቦታ በማግኘቱ በዚህ መጠቀምና አርትን ለተደራሹ ማድረስ ይኖርብናል። ስለዚህ በዚህ አርት ውስጥ ላለን ሰዎች በሙሉ ትልቅ እድል ነው። እንግዲህ ከዚህ በፊት የሚዘጋጀው ፌስቲቫል የሙዚቃ ፌስቲቫል ተብሎ 1 ሺህ ብር፣ 2 ሺህ ብር፣ 3 ሺህ ብር ክፈሉ የሚባለውን። ያ የህብረተሰቡ አቅም አይደለም። አቅም የሌለው ግን ኪነ ጥበብ ቤት የጠማውን ህብረተሰብ በነፃ የምናገለግልበት መድረክ መፈጠሩ ለሁላችን ምድል ነው፣ እኛም ደስ ይላል። ያው እንደምታየው ነው። ከተማችን በጣም ሪሊ ለእኛ ብዙ እንዳልኩ ብዙ ዓለም ላይ ዞረናል። ብዙ ዓለም ላይ ማለት ነው እና ሁሉንም ሀገር ያለውን እያንዳንዱ ትልልቅ ከተሞች ላይ ያለውን ነገር እናውቀዋለንና ሶ ያንን ቁጭት ቁጭታችንን የሚመልስል ነገር ነው እየተሰራ ያለው እና ሶ ከዛ አንጻር አሁን ይሄ ራሱ አንዱ ማሳያ ነው። እንደዚህ አይነት ነገሮችን እኛ የትልልቆቹ ፓሪስ ወይም ትልልቅ ፌስቲቫሎች ላይ ነው እንደዚህ ከአንድ እንትን ኮርነር፣ አንድ ኮርነር ላይ ትልልቅ ፕሮግራሞች እየተከናወኑ ስናይ የነበረው እና እና ሶ እኛም አሁን ላይ ይህንን እድል አግኝተን ህዝቡን ካለምንም ነገር አድሬስ ለማድረግ ለማግኘት እና በጥበቡንም ያለበትን ደረጃ ከበዓሉ ባለፈ ለማድረግ እድሉን ያገኘንበት ነው እና እኛም ለዚህ ዝግጅት ቆንጆ የሰርከስ ትርኢት አዘጋጅተናል። እንደዚህ አይነት ኪነ ጥበባዊ እንትን ለማድረግ ከመንግስት ጋር ባህል ሚኒስቴርም አሁን ጥሩ ማለት የኪነ ጥበብ ሰው ነው መሪነት ላይ ያለው፣ አብረን በጋራ ሆነን ከመንግስት ጋር እጅና ጓንድ ሆነን ጥሩ ይሄ አዲስ ገጽታ አዲስ ሀገር አዲስ የሆነ መታየት የምንፈልገው ነገር አለ አይደል? እሱን ከማሳየት አንጻር ቱል የሚሆን ነገር እንፈጥራለን ብዬ አስባለሁ። በአፍሪካ በሁሉም የሥነ ጥበብ ዘርፍ ዓለም አቀፍ ተቀባይነት ያላቸው ባህሏን የሚያስተዋውቁና ሕብረትን የሚሰብኩ ስራዎችን መፍጠር ከባለሙያው የሚጠበቅ ነው።